በመሰረቱ የገዳም አባቶች መስቀል እየባረኩ እንካችሁ ሽጡ ብሎ ለነገር የሚሰጡ አባቶች የሉን። ልዩ ልዩ የቤተ መቅደስ ነዋያተ ቅድሳት የሚቀመጡበት ስፍራ ይሄ ቤተ መቅደስ ነው። ቅዱስ ሥጋውና ክቡር ደሙ የሚፈተትበት፣ ሐሰተኞች ሸቃጮች፣ ሐሰተኞች ነጋዴዎች አሉ። ስለዚህ ይህንን ቤተ መቅደስን ከማክበር አንጻር ክርስቶስ ገብቶ በጅራፍ አስወጥቷቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ከርማችኋል። ቸርነቱ ብዙ የሆነ ልዑል እግዚአብሔር አምላካችን እስከዚህ ሰዓት ድረስ ጠብቆ ስላደረሰን ክብር ምስጋና ለእርሱ ይሁን። እንግዲህ ይሄ ወቅት እንደምታውቁት የዐቢይ ጾም ወቅት ነው። ከየትኛውም ጊዜ በላይ ወደ እግዚአብሔር የምንቀርብበት ጊዜ ነው። ስጋችንን ለነፍሳችን አስገዝተን በንስሐ በቅዱስ ስጋውና በክቡር ደሙ ተዋጅተን የቅድስና ጎዳና የምንራምድበት ቅዱስ የጾማችን ወይም ደግሞ የዐቢይ ጾም ነው ማለት ነውና ይህንን ጾም ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን የጾም መስራች እንደሆነ ይህንንም ጾም ሲጾመው ለአርአያነት ለምሳሌነት እሱ ጽድቅን አይፈልግ የጽድቅ ሁሉ መስራች ክርስቶስ ነው። ስለዚህም ጽድቅን ፈልጎ ሳይሆን የጽድቅ ጎዳናን ለማግኘት ምን ማድረግ እንዳለብን ሲያስተምረን አርአያ ሲሆነን ምሳሌ ሲሆነን ይህንን ጾም ጾሞታልና እኛም ክርስቶስን አብነት በማድረግ የምንጾሙ አብይ ጾም ነው እና ስሙ እንደሚነግረን አብይ ጾም የአጽማት ሁሉ ራስ ነው። እንግዲህ እንደ ቤተ ክርስቲያናችን አስተምህሮ የግል ጾም ወይም ደግሞ የፍቃድ ጾም እና የአዋጅ ጾም የሚባል አለ። የፍቃድ ጾም የሚባለው ለበረከት የሚጾም ጾም ነው ቤተክርስቲያን ያላወጀችው ግን አንድ ክርስቲያን አንድ ምእመን በግሉ በፍቃዱ ሊያደርጋቸው የሚችላቸው እና እንደገና ደግሞ ከሚጾመው ጾም በረከት ለማግኘት ለምሳሌ ጾመ የወዲትን ስንመለከት ያችን ጾም በምንጾምበት ጊዜ በረከት እንድናገኝ ጾመ ጽጌን ስንመለከት ከመቤታችን በረከት ለማግኘት ነውና ይህንን አብነት በማድረግ ይህንን ምሳሌ በማድረግ የግል ጾም ወይም ደግሞ የፍቃድ ጾም ይጾማል የአዋጅ ጾም የሚባሉት ግን ሰባቱ አጽዋማት ናቸው እነዚህ ሁሉ የአጽዋማት ሁሉ ራስ የሆነ ወይም ደግሞ አጽዋማትን ሁሉ የበላይ የሆነ አብይ የሆነው ይሄ ወቅት አሁን ያለንበት ወቅት ነው ማለት ነው እና ይህንንም ደግሞ ቅዱስ ያሬድ በሳምንታቱ በሙሉ በስያሜ ያስቀምጧቸዋል ከመጀመሪያው ሳምንት ዘወረደ ጀምሮ እስከ መጨረሻው ሆሳዕና ድረስ ማለት ነው እና ዘወረደ ብለን ቅድስት ዛሬ አሁን ያለንበት ላይ ምኩራብ የሚባለው ሳምንት ላይ ሶስተኛው ሳምንት እንገኛለን ማለት ነው ስለዚህ ዛሬ የምንመለከተው ስለ ምኩራብ ይሆናል ማለት ነው እና እግዚአብሔር አምላካችን መነጋገራችንን መወያየታችንን ይባርክልን ይቀድስልን። ይህንን ሚዲያ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ የምትከታተሉ በቅዱስ እግዚአብሔር ስም ጥሪ እናቀርባለን። ምኩራብ የሚባለው አይሁዳውያን ስርዓተ ኦሪትን የሚፈጽሙበት ወይም ደግሞ አምልኮተ እግዚአብሔርን የሚፈጽሙበት በአማርኛው ሲተረጎም ደግሞ ቤተ መቅደሳቸው ነው። ለዚያ ነው ቅዱስ ያሬድ እንዲህ ብሎ የተናገረው ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ብሎ እየተናገረው ያስተማረው ማለት ስለዚህ ቤተክርስቲያን ይህንን መሰረት በማድረግ ዝማሬዎቿ ትምህርቶቿ ስብከቶቿ እያንዳንዱ ከምኩራብ ጋር የተገናኘ ይሆናል የዚህ ሳምንት ማለት ነው እና በዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሶስት ጀምሮ እንዲህ የሚል ቃል አለ ለሐሳባችን ወይ ደግሞ ለውይይታችን መነሻ የሚሆንን ማለት ነው የአይሁድ ፋሲካም ቀርቦ ነበረ። የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን፣ ርግቦችንም የሚሸጡትን ገንዘብ ለዋጮችም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉንም በጎችንም፣ በሬዎችንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ የአባቴን ቤት የንግድ ቤት አታድርጉት አላቸው፣ የሚል የመጽሐፍ ቅዱስ ክፍል እንመለከታለን ማለት ነውና። ጌታችን ኢየሱስ ክርስቶስ ከዚህ ታሪክ ላይ እንደምንመለከተው ወደ ኢየሩሳሌም በወጣ ጊዜ በአይሁድ እንግዲህ የሄደ ማስተማር ልማዱ ነበር እና ሻጮች፣ ለዋጮች በቤተ መቅደስ ዙሪያ ነበሩ። ስለዚህ ቤትየ ትሰመይ ቤተ ጸሎት ብሎ ሻጮችን፣ ለዋጮችን፣ በጎችን፣ እነዚህን ያደረጉትን በሙሉ በጅራፍ ገርፎ እንዳስወጣቸው እንመለከታለን ማለት ነው። እንግዲህ አይሁዳውያን ወይም ደግሞ የአይሁድ የምዕመናን ምሳሌዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እየገረፈ ያስወጣቸው በቤተ መቅደሱ ዙሪያ ያልተገባ ስርዓትን፣ አንድም በሐዲስ ኪዳን የኦሪቱን መስዋየት ሊሰዉ ርግቦችን አምጥተው ስለነበረ አንድም ደግሞ በዙሪያው ነጋዴዎች ስለነበሩ ቤተ መቅደሱ ክብር እንዳልሰጣቸውና ለቤተ መቅደሱ ክብር እንዳልሰጡና ኢየሱስ ክርስቶስም መምህርም መገሰጽ መምህር ወመገሰጽ መሆኑንም ለማሳየት ጭምር ነው እና ስለዚህ በዚህ ሳምንት የሚነገረው ስለ ቤተ መቅደስ ነው። በተለይ በሐዲስ ኪዳን የሐዲስ ኪዳንን ቤተ መቅደስ ስንመለከት ሶስት አይነት ቤተ መቅደሶች አሉ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማለት ነው። የመጀመሪያው የአንድ ክርስቲያን ሰውነት ቤተ መቅደስ ይባላል። ሁለተኛው የምእመናን የክርስቲያኖች የማህበራት ስብስብ ቤተ መቅደስ ይባላል። ሶስተኛው ህንፃ ቤተ መቅደስ የምንመለከተው ህንፃ ቤተ መቅደስ እሱም ቤተ መቅደስ ተብሎ ይጠራል ማለት ነው። የመጀመሪያውን ስንመለከት አንድ ግለሰብ ህንፃ ቤተ ክርስቲያን ይባላል። በስላሴ ያመነ፣ የተጠመቀ፣ የመንፈስ ቅዱስን ኃይልና ጉልበት አምኖ የተቀበለ፣ ይሄ የአንድ ግለሰብ ቤተ መቅደስ ይባላል። የስላሴን ልጅነት ተቀብሎ አምኖ የተጠመቀ ማለት ነው። እዚህ እግዚአብሔር የሚያድርበት ቤተ መቅደስ ሆኗል ማለት ነው፣ የመጀመሪያው ቤተ መቅደስ ማለት ነው። ይሄንን ካልተቀበለ ግን የትኛውም ሰው ቤተ መቅደስ ሊባል አይችልም። ህንፃ ስላሴ ሊባል ይችላል። ያላመኑት አህዛቦች፣ አይሁዶች፣ ሌሎች ሌሎች እነዚህ ህንፃ ስላሴ ሊባሉ ይችላሉ እንጂ የስላሴ ቤተ መቅደስ ግን አይባሉ። ምክንያቱም ስላላመኑ ስላልተጠመቁ ማለት። ሌላው ሁለተኛው ሀሳብ ደግሞ የምእመናን ስብስብ አንድነት፣ ይሄም ቤተ መቅደስ ይባላል ማለት ነው። ወደ ሀሳቡ ስናመጣው ግን በህብረት ውስጥ በስብስብ ውስጥ በአንድነት ውስጥ ያለ ልዩነት ካለ መገፋፋት ካለ ተንኮል፣ ሸር ካለ ይሄ እንደ ሻጮቹ እና እንደ ሸቃጮቹ የሸቀጥ አይነት ይሆናል ማለት በሐዲስ ኪዳን ማለት ሶስተኛውና ዋነኛው የምንመለከተው ህንፃ ቤተክርስቲያን ነው። በህንፃ ቤተክርስቲያን ውስጥ የምንመለከተው በየአጥቢያዎቻችን አጥቢያዎቻችን ያሉ ህንፃ ቤተክርስቲያን ሶስት ክፍሎች አሉት። የመጀመሪያው ቅኔ ማህሌት ይባላል። ሁለተኛው ቅድስት ይባላል። ሶስተኛው መቅደስ ይባላል። የመጀመሪያው ቅኔ ማህሌት የሚባለው ስሙ እንደሚነግረን አባቶች ካህናት፣ ደባትር፣ ሊቃውንት ማህሌት የሚያቀርቡበት ብሎም ደግሞ ንዑሰ ክርስቲያን ለጥምቀት ያልደረሱ ወይም ደግሞ ያልተጠመቁ እየተማሩ ያሉ ንዑሰ ክርስቲያን የቅዳሴ ስርዓት የሚሳተፉበት የማይቆርቡ ምዕመናን ወንዶችና ሴቶች የሚቀመጡበት ክፍል ያሉበት ክፍል ይሄ የቅኔ ማህሌት ተብሎ የሚጠራው የቤተመቅደስ አንዱ ክፍል ነው ማለት ነው። ከህንፃ ቤተ ክርስቲያን ወይ ደግሞ ከህንፃ ቤተ መቅደስ ከሱ ውስጥ ያለ ክፍል ማለት ነው። እዚህ ይሄ ቅኔ ማህሌት የሚባለው ምእመናን ቆመው የሚያስቀድሱበት፣ ካህናት ሊቃውንት ቅኔን ማህሌትን ሰዓታት የሚቆሙበት ነው ማለት ሁለተኛው ቅድስት የሚባለው ክፍል ነው። ይሄ ክፍል ደግሞ የቤተ ክርስቲያኑ ወይም የህንፃ ቤተ ክርስቲያኑ ማዕከላዊ ክፍል ነው። መካከለኛው ክፍል ነው። በዚህ ክፍል ውስጥ አንደኛ ካህናት ቁርባንን የሚያቆርቡበት ነው። ሙሽሮች ወይም ደግሞ በስርዓተ ተክሊልና በቅዱስ ቁርባን የሚጋቡ ሙሽሮች ስርዓትን የሚፈጽሙበት ወይም ደግሞ ስርዓተ ጸሎቱ የሚደረግበት ክፍል ይሄ ቅድስት የሚባለው ክፍል ነው። ሶስተኛ፣ መምህራን ትምህርተ ወንጌል የሚሰጡበት በትምህርት ወንጌል ጊዜ በቤተ መቅደስ ውስጥ በሚኖር አገልግሎት የስብከት ወንጌል አገልግሎት ውስጥ መምህራን ቆመው የሚያስተምሩበት ክፍል ነው ማለት ነው። ሌላ የቀሳውስትና የዲያቆናት ሚስቶችን በዚሁ ስፍራ በተለይ በቅድስት ሆነ በደቡብ አቅጣጫ የሚያስቀድሱበት ስፍራ ነው ማለት ነው። ሌላ ቅዱስ ሥጋውና ክቡር ደሙን ቅድም እንደነገርኳችሁ ለምእመናን ለሚቆርቡት ሁሉ አምጥቶ ካህኑ የሚያቀብልበት ሁለተኛው ክፍል ቅድስት ይባላል ማለት። ሶስተኛውና የመጨረሻው መቅደስ የተባለው በኦሪቱ ጊዜ በብሉይ ኪዳን ዘመን ማለት ነው፣ ቅድስተ ቅዱሳን ተብሎ የሚጠራው ክፍል ነው። የቃል ኪዳኑ ታቦት የሚያድርበት የቃል ኪዳኑ ታቦት ከነ መንበሩ የሚያርፍበት ማለት ነው፣ የሚቀመጥበት ስፍራ ይሄ ቅድስተ ቅዱሳን ወይም ደግሞ መቅደስ ተብሎ በሐዲስ ኪዳን የሚጠራው ሶስተኛው ክፍል ነው ማለት ነው። በዚህ ክፍል ውስጥ ጽላቱ እግዚአብሔር የሚያድርበት የቃል ኪዳኑ ታቦት የሚኖርበት የሚገኝበት ነው። መንበሩ የሚቀመጥበት ነው። ልዩ ልዩ የቤተ መቅደስ ነዋያተ ቅድሳት የሚቀመጡበት ስፍራ ይሄ ቤተ መቅደስ ነው። ቅዱስ ስጋውና ክቡር ደሙ የሚፈተትበት ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዳስተማረን እንዳስተማረ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ በቅዱስ ዮሐንስ ወንጌል ምዕራፍ ስድስት ላይ ከቁጥር 51 ጀምሮ ስትመለከቱ ስጋይን፣ ብሉ ደሜን፣ ጠጡ። ይሄ ስለ እናንተ የሚቆረሰው ስጋይ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው ብሎ ያስተማረውን ትምህርት በሐዲስ ኪዳን የእኛም ካህናት ይህንኑ ያደርጋሉ፣ ያደርጋል። ስለዚህ ክርስቶስ አስራ ሶስት ቦታ አስራ ሶስተኛ ቦታ እሱ አስራ ሶስተኛው ራሱን አድርጎ ቆርቦ እንዳቆረባቸው ሁሉ ዛሬም ካህኑ ስጋውና ደሙን የሚፈትትበት ስፍራ ይሄ መቅደስ ተብሎ የሚጠራው ቦታ ነው ማለት ነው። በዚህ ቦታ ውስጥ ልዩ ልዩ ነዋያተ ቅድሳት በተለይ ደግሞ ከቅዳሴ አገልግሎት ጋር የተያያዙ ነዋያተ ቅድሳት የቤተክርስቲያን መገልገያ ነዋያት የሚቀመጡበት ስፍራ ነው ማለት። በዚህ ስፍራ ውስጥ መግባት የሚችለው ክህነት ያለው ብቻ ነው። ለምሳሌ የቅድስቱን ስንመለከት በቅድስቱ ላይ ምዕመናን የሚቆርቡ ከሆነ መጥተው በዛ ቦታ ላይ ይቀበላሉ። ሙሽሮች ጸሎታቸው የሚደረገው እዛ ላይ፣ የዲያቆናትና የካህናት ሚስቶች የሚቆሙት ቅዳሴ የሚያስቀድሱት ደናግላን መነኮሳይት መነኮሳት የሚቆሙበት የሚያስቀድሱበት ስፍራ አንዱ ስፍራ ይሄ ነው፣ ቅድስት የሚባለው ነገር ግን የሚቆርብ የሚሆን ምን ሚሆን ክህነት ካለው ውጭ የማይገባበት ስፍራ ይሄ መቅደስ የተባለው ቦታ ነው ማለት በኦሪቱ ሊቀ ካህኑ ብቻ የሚገባበት የነበረው በአዲስ ኪዳን መቅደሱ ማለት ነው። ስለዚህ ይሄን እዚህ ቦታ ላይ ከፓትርያርኩ ጀምሮ የቤተ ክርስቲያን ራስ ከሆነው ከቤተ ክርስቲያን አባት ከቅዱስ ፓትርያርኩ ጀምሮ ዲቃነ ጳጳሳት፣ ጳጳሳት፣ ኤጲስቆጶሳት፣ ቆሞሳት፣ መነኮሳት፣ ቀሳውስት፣ ዲያቆናት እንደየ ሀላፊነታቸው እንደየ ስልጣን ደረጃቸው ወይም ደግሞ እንደ ኃላፊነት ደረጃቸው በዚህ ቦታ ላይ ተገኝተው ቅዳሴ የሚያስቀድሱበት ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ስፍራ ይሄ መቅደስ የተባለው ነው። በረከት የሚገኝበት ቅዱስ ስፍራ ነው፣ ይሄ ስፍራ ማለት ነው። ያ ማለት ቅዱስቱም መቅደሱን በአጠቃላይ የእግዚአብሔር ቤተ መቅደስ የሚባለው በሙሉ ቅዱስ ነው ማለት። የመጀመሪያውን የመቅደስ ክፍል ስትመለከቱ የሰው ልጅ የእግዚአብሔር መንፈስ ቅዱስ አብሮት ያለ ስለሆነ በአርባና በሰማንያ ቀን የተጠመቀ ሕፃን ልጅ ወይ ደግሞ የተጠመቀ ሰው ከዛን ጊዜ ጀምሮ ከመንፈስ ቅዱስ ተወልዷል፣ የክርስቶስን ስጋው ከስጋው ጋር አዋህዷል። ስለዚህ ይህንን መሰረት አድርጎ እግዚአብሔር የሚያድርበት ግለሰቡ ሆኗል ማለት ነው፣ የክርስቲያን ቤተ መቅደስ። ስለዚህ በዚህ ቤተ መቅደስ ወይም ደግሞ በዚህ ስጋችን ላይ አመንዝራነት፣ ዝሙት፣ ኃጢአት፣ በደል፣ ክፋት የምናደርግ ከሆነ በምኩራብ የተደረገውን የሸቀጥ ስራ ሰራን ማለት እግዚአብሔር በጅራፍ ይቀጣል ማለት ነው። ለዚያ ነው በቅድስና ጎዳና መጓዝ እንዳለብን ሲናገር ኩኑ ቅዱሳን እስመ ቅዱሳን እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁን የእግዚአብሔርን እግዚአብሔር ወልድ ኢየሱስ ክርስቶስን ቅዱስ ሥጋ ክቡር ደም የበላ የጠጣ ሰው በቅድስና ጎዳና መራመድ መሄድ አለበት። የእግዚአብሔርን ቤተ መቅደሱ ወይም ደግሞ ማንነቱን ስጋውን በኃጢአት ማቆሸሽ በሸቀጥ ማቆሸሽ የለበት ማለት ነው። ካልሆነ እግዚአብሔር ገርፎ ምን ይደርማል? ከህብረቱ ከመቅደስነቱ ያስወጣዋል ማለት። የህብረት ወይ ደግሞ የምዕመናንም ስብስብ በተመሳሳይ ማለት ክፋት የሌለበት አንድነት የጠነከረበት መሆን አለበት። ካልሆነ እግዚአብሔር ገርፎ ያስወጣል ማለት። የሶስተኛውን ቤተ መቅደስ ስንመለከት፣ ይሄ ቤተ መቅደስ እንግዲህ ሶስት ክፍሎች ያሉት ህንፃ ቤተ መቅደስ እግዚአብሔር የሚሰዋ በእግዚአብሔር ወልድ ኢየሱስ ክርስቶስ መስዋይቱ ነው። መስዋይቱ ራሱ ነው። መስዋዕት አቅራቢው ራሱ ነው፣ መስዋዕት ነው የሚቀበለው ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ የሚሰዋበት ዘላለማዊ ሕይወት የሚሰጥን ቅዱስ ሥጋው ክብሩ ደግሞ የሚፈተትበት የሚቆረስበት ይህ ስፍራ ቅዱስ ልዩ ነው። ስለዚህ በዚህ ስፍራ ውስጥ ሻጮችና ሸቃጮች ወይም ደግሞ ርግብን በጎችን ይዘው የመጡ ሰዎች ካሉ እግዚአብሔር በጅራፍ ያስወጣል ማለት ነው። የአዲስ ኪዳን መስዋዕት ተወዳዳሪ የሌለው መስዋዕት ነው። እንደ ኦሪት ወይ ነው እንደ ብሉይ ኪዳን ዘመን መስዋዕት በዋኖስ በርግ በበጎችእና በጥጃ አሊያም ደግሞ በጥራጥሬ የሆነ መስዋዕት አይደለም። ይሄ መስዋዕት ልዩ ነው። መንግስተ ሰማያትን የሚያስገባ ቁልፍ ነው። ለዚያ ነው ይሄ ቤተ መቅደስ የክርስቶስ ቤተ መቅደስ ስለሆነ ሻጮችና ሸቃጮች በዙሪያው ሊኖር አይገባም። አንዳንድ የዋሃን እናቶቻችን ከቤተ መቅደሱ ወይ ደግሞ ከቤተ ክርስቲያኑ አጥቢያ አካባቢ ካሉ ነጋዴዎች የሆነ ነገር ገዝተው ሲሄዱ በረከት የሚያገኙ ይመስላቸዋል። ግን የቤተ መቅደሱን ክብር ምን ይለዋል? ማለት ያጠፈዋል። ያ ማለት ሰዎች ሰርተው አይብሉ አይጠጡ ማለት ደግሞ አይደለም። ግንስ ለምሳሌ በጣም ጩኸት ድምፆች ይኖራሉ። በየገዳማቱ በየአድባራቱ ስትሄዱ በተለይ ደግሞ በገዳም አባቶች የተባረከ መስቀል እንደዚህ እያሉ ብዙ ሽያጮችን የሚያደርጉ አሉ። ይሄ ትክክለኛ የቤተክርስቲያንን ስርዓት የጠበቀ አይደለም። በመሰረቱ የገዳም አባቶች መስቀል እየባረኩ እንካችሁ ሽጡ ብሎ ለነጋዴ የሚሰጡ አባቶች የሉን። ድርሳነ ሚካኤል፣ ሰባቱ ሊቃነ መላእክት ድርሳነ ሚካኤል የተጻፈበት አንገታችሁ ላይ አድርጉ የሚሉ ነጋዴዎች አሉ። ሰባት ሊቃነ መላእክት የሚባሉ የሰባቱ ሊቃነ መላእክት ድርሳን ያችን በምታክል ክታብ አንገታችን ላይ ግን አይጻፍ ሊሆንም አይችልም። ስለዚህ ሐሰተኞች ሸቃጮች፣ ሐሰተኞች ነጋዴዎች አሉ። ስለዚህ ይህንን ቤተ መቅደስን ከማክበር አንጻር ክርስቶስ ገብቶ በጅራፍ አስወጥቷቸዋል። ዛሬም ይህንን ቤተ መቅደስ የእግዚአብሔርን ቤተ መቅደስ ልናከብረው ይገባል። እርሱ የሚገኝበት ያደፈ ስጋችንን ንጹህ የምናደርግበት ከርሱ ጋር የምንገናኝበት ትልቅ ስፍራ ነው መቅደሱ። ቤተ መቅደሱ እርሱ ራሱ ተገኝቶ የሚያስተምርበት እርሱ ራሱ ተገኝቶ ሕይወት የሚሰጥበት ቤተ መቅደስ ነውና ይህንን እያሰብን በዚህ ሳምንት አንደኛ ማንነታችንን ቤተ መቅደሳችንን ማነጽ ወይ ደግሞ ንጹሕ ማድረግ እንደሚጠበቅብን፣ ሕብረታችንን አንድነታችንን መጠበቅ እንዳለብን ደግሞ የእግዚአብሔርን ሕንፃ ቤተክርስቲያን ወይ ደግሞ ሕንፃ መቅደስ ያንን መጠበቅ እንዳለብን እና ከሻጮች ከለዋጮች ማራቅ እንዳለብን ቅዱስ የሆነ ስፍራ እንደሆነ አምነን መጠበቅ እንደሚኖርብን ጭምር የምንማርበት የምንሰማበት፣ ይህንን የምናደርግበት ትሩፋት የምናደርግበት ቅዱስ ሳምንት ነው እና ከዚህ ዕለት ከዚህ ቃል ረዴት በረከት ለሁላችን እግዚአብሔር አምላክ ይክፈለን። የከጾሙ በረከት ለሁላችን ደግሞ ያደለን። ምኩራብን እያሰብን ቤተ መቅደስን እያሰብን የቅድስና ጎዳናን እንድንጓዝ አምላከ ቅዱሳን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን ሁሉ እግዚአብሔር ስሙ ዘላለም የተመሰገነ ይሁን። ይቆየን። ይህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት፣ ዶግማ፣ ቀኖና ጠብቆ ልዩ ልዩ መርሃ ግብሮች የሚተላለፍበት ነውና፣ ሰብስክራይብ፣ ላይክ እና ሼር በማድረግ መንፈሳዊ ግዴታችሁን እንድትወጡ